ዋና ዜና፣ የጎፍ ክፍለ ጦር አሃዳዎች ጠላት ላይ በደፈጣ ጥቃት እርምጃ ወሰዱ። የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና ምኒልክ እዝ አካል የሆኑትና የልጅ ኢያሱ ኮር ቀጠናም የጎፍ ክፍለ ጦር በቀጠናው ባደረገው ተጋድሎ ድል አስመዝግቧል። በዝርዝር እንመለከተዋለን። በአፋር ክልል ገዋኔና አካባቢው አመስ ተቀስቅሷል። ነዋሪዎች ጥያቄዎቻቸውን ይዘው ወደ አደባባይ ወጥተዋል። በተደጋጋሚ ብንጠይቅም ምላሽ አላገኘንበትም ያሉት በተለይ መንግስት ሰራተኞች በአውራ ጎዳና ላይ ተቀጣጣይ ነገሮችን በማቃጠል ተቃውሟቸውን አሰምተዋል። እናስደምጣቸዋለን። አገዛዙ በአዲስ እያዋቀረው ያለው ኃይል በመጀመሪያው ግዳጅ በውርደት ተመለሰ። የሰሜን አማራ ቀጠና በላይ ዘለቀዝ ዳግማ የቴዎድሮስ አምስተኛ ኮር አካል የሆነ የጎንደር የብጋሻው ክፍለ ጦር በገደብዬና ዳባት ከተሞች ተውጣቶ ወደሚጦ በጠዋት ያቀናውን የአገዛዙ አዲስ ጥምር ኃይል እርምጃ ወስዶበታል። የዝርዝር ዘገባችን አካል ነው። የአማራፋ ነው ብሔራዊ ኃይል ደቡብ አማራ ቀጠና ሳምን እዛጼ ዘር አቀው በአንደኛ ከወራ አስደማሚ የህዝብ መድረክ አካሂዷል። በተለያዩ ቀጠናዎች ከክፍለ ጦርና ከብርጌዳ አመራሮች ጋር በመሆን ህዝባ ውይይቶችን እያደረገ ሲሆን ከህዝቡ ጋር ስኬታማ ውይይት ማድረጉን ነው የገለጸው። እንመለከተዋለን። በክቡር ዶክተር ተቀዳሚ ሙፍቲ ሀጅ ዑመር እንድሪስ ሕልፈት ዓለም አቀፍ ፋኖ ሚዲያ የተሰማውን ሐዘን ይገልጻል። እንዲሁም ታላቅ ኢትዮጵያዊ አባት ለሁሉም ሃይማኖቶች ሳያዳሉ የሚሰጡት ሰብአዊ ፍቅር፣ እንደዚሁም ሃይማኖታዊ እውቀትና አስተምህሮ ሁሉንም አንድ ያደረገም ነበር። ታዲያ እኚህ ትልቅ አባት ሕልፈታቸው ተሰምቷል። የስርዓተ ቀብራቸውም ተፈጽሟል። በዝርዝር እናስቃኛቸዋለን። ጤና ይስጥልን። በድርጋሚ ወደ አድማጭ ተመልካቾች ከአለም አቀፍ ፋኖ ሚዲያ ለእኩለ ቀን ማለፍ ፋኖ ዜና ጥንቅር የመራረጥ ናቸው አበይት ሁነቶችን በዝርዝር እየነገር ናቸው ቆይታ እናደርጋለን። እናንተም እስከ ፍጻሜው ድረስ አብራችሁን በመቆየት ዝርዝር ሁነቱን እንድታደምጡ በአክብሮት ጋብዘናችኋል። ወንዳለቢክስ ነኝ። ወደ ቀዳሚው ዝርዝር መረጃም ተሸጋግረናል። በክብር ዶክተር ተቀዳሚ ሙፍቲ ሀጅ ዑመር እንድሬስ ሕልፈት የተሰማንን ጥልቅ ሀዘን እንገልጻለን። የክቡር ዶክተር ተቀዳሚ ሙፍቲ ሀጅ ኡመር እንድሬስ ሕልፈትን በተመለከተም የተለያዩ ተቋማትም የሀዘን መግለጫቸውን ሰደዋል። ከኢትዮጵያውያን ሃይማኖት አባቶች መካከል ጉልት ስፍራ ያላቸው የክብር ዶክተር ተቀዳሚ ሙፍቲ ሀጂ ኡመር እንድሪስ ሕልፈትን የሰማ ነው በታላቅ ሀዘንና ድንጋጤ ነው ሲል የአፋህድ ሀዘን መግለጫ ያመለክታል። የክብር ዶክተር ተቀዳሚ ሙፍቲ ሀጅ ኡመር እንድሪስ በህይወት ዘመናቸው ለምነታቸው ትጉ ጽኑ ቀናኢና በመንፈሳዊ ትምህርታቸው እና ብቃታቸው ደግሞ የላቀ ደረጃ ነው የተጎናጸፉ አባት ነበሩ ብሏቸዋል። በዓለማዊ ጉዳዮች ደግሞ ሀገር ወዳድ፣ የፍቅርና ወንድማማችነት አስተማሪ፣ ሰው አክባሪ፣ ለችግረኞች ደራሽ፣ ለባለጊዜዎች ማጎብደድን የማይወዱ የዘመናችን ዋርካ ነበሩ ያሉ አፋሃድ የክብር ዶክተር ተቀዳሚ ሙፍቲያጅ ዑመር ኤንድሪስ ለታሪክ ትተውት ካለፏቸው ጉልህ አሻራዎች መካከል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ህጋዊ እውቅና እንዲያገኝና እስላማዊ ባንኪዎች እንዲቋቋሙ ያበረከቱት አስተዋጽኦ መጥቀስ ይቻላል። ሌሎችም ብዙዎች አሉ ብሏል። የአባታችንም መልካም ስራዎች ሁሉ ፈጣሪ እንዲቀበልላቸውና ምንዳቸውንም ጀነተል ፊርደውስ እንዲያደርግላቸው እንዲሁም ወዳጅ ዘመዶቻቸውን እንዲያጽናናላቸው እንመኛለን ብሏል። የአማራ ፋኖ ህዝባዊ ድርጅት አፋህድ ድል ለአማራ ፋን ነው ብሏል። በዚሁም የአማራ ፋኖ ብሔራዊ ኃይል ለሃጅ ሙፍቲን ድሪስ የገለጸውን የሐዘን መልእክት ነው ወደ እናንተ የምናደርሰው በእምነታቸው የከበሩት በአባትነታቸው ብዙዎችን ያፈሩት በእውቀታቸው ብዙ የቸሩት ልዩ አባታዊ ገጽታና ስብዕና ያሳዩን ታላቁ ሃይማኖት መምህርና አባት በሁላችንም ዘንድ የተወደዱት ክቡር ዶክተር ሀጂ ኡመር ኢድሪስ ወደ አሄራ ሄደዋል ያለው አፋባ አብይ አህመድ በማነታቸው ምክንያት በአደባባይ ምሎ ክህደት ይፈጽምባቸው ብሎም ገፍቷቸው የመጨረሻ ዘመናቸውን በቅሬታ ያሳለፉት የሁሉም ኢትዮጵያዊ ደግ አባት ተቀዳሚ ሙፍቲ ዶክተር ሀጂ ኡመር ኢድሪስ ወደ አሄራ መሄድ የብዙ ወገኖቻችን ልብን የሰበረ መርዶ ሆኗል ብሏል። የሀገራችን ዋርካና የሁሉም አባት የነበሩት ተቀዳሚ ሙፍቲ ሀጅ ዑመር እንድሪስ በሙስሊሙም በክርስቲያኑም ኢትዮጵያዊ ሁሉ በክብርና በሞገስ ሲታወሱ የሚኖሩ ደግ አባት ናቸው ብሏቸዋል። ተቀዳሚ ሙፍቲ ሀጅ ዑመር እንድሪስ ከእምነት አባትነታቸውን ከነበራቸው በረከት ባሻገር በሀገር ወዳድነታቸውና በሮሮ አባታዊ ግብራቸው የአማራ ህዝብ ሞራል ልዕልና ያሳዩ በመሆናቸው ትውልዱ ሲዘክራቸው ይኖራል ብሏል። የማረፋኖ ብሔራዊ ኃይል አፋ ባህል ለመላ ኢትዮጵያ ህዝብና ለቤተሰቦቻቸው መጽናናት ር እየተመኝ በአባታችን ረፍት የተሰማውን ሀዘን ይገልጻል። አባታችንን አላህ መልካም አበርክቷቸውን ይቀበላቸው ሲል ህሉናችን በተባበረ ክንዳችን ሲል የማረፋኖ ብሔራዊ ኃይል የተሰማውን ሀዘን ገልጿል። በሁሉም እኩል የሚወደዱት ድንቅ አባት ተቀዳሚ ሙፍቲ ሀጂ ኡመር እንድሪስ ከዚህ ዓለም ድካም ማረፋቸውን ተከትሎ በርካታ ተቋማትም እንደዚሁ መልእክታቸውን ልከዋል። የዓለም አቀፍ ፋኖ ሚዲያም የኢትዮጵያ ስብና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት የነበሩትና በሰዋዊ እኩል ምልከታቸው በስራዎቻቸው በበጎ ምግባራቸው የክብር ዶክተር የተሰኙት ተቀዳሚ ሀጂ ዑመር እንድሪስ ባደረባቸው ምክንያት ነው ለሕልፈት የተዳረጉት ቢባሉም አሁንም በርካታ ጥያቄዎች እየተነሱ መሆኑን ተረድቷል። ምክንያቱም ደግሞ እስካሁን ምንም ህመም አይቷቸው የማያውቁና በማህበራዊ ሚዲያ ትስር እየተሰራጨም የሚገኘው ማረፋቸውን ሰምቶ ወደ ሚዲያ ያወጣው ሆስፒታሉ ለጥፋቸውን ከማህበራዊ ትስስር ገጹ እንዲያነሳ በአስገዳጅ ሁኔታ ትእዛዝ መጣሉን ተከትሎ ከሕልፈታቸው ጀርባ ምን ይኖር የሚለው ተጠየቅ እንዳለ ነው ለመግለጽ የምንወደው። ለማንኛውም በተቀዳሚ ሙፍቲ ሀጅ ሕልፈት ሚዲያችን የተሰማውን ሀዘን ይገልጻል። ለሀጅ ቤተሰቦች፣ ለእስልምና እምነት ተከታዮችና ለመላው ኢትዮጵያ ሕዝብ መጽናናት እንመኛለን። ሌሎች በርካታ ተቋማትም እንደዚሁ መልእክታቸውን እያስተላለፉ ይገኛሉ። ውዳማሽ ተመልካቾች ወደ ግንባር መረጃዎቻችን በቀጥታ ተመልሰናል። የየጎፍ ክፍለ ጦር አዳዎች ጠላት ላይ በደፈጣ ጥቃት በማድረስ ድል አስመዝግበዋል። የአማራው ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሜኔልክ እዝ የልጅ ያስኮር የጎፍ ክፍለ ጦር አካል የሆነው ከመክት ሻለቃ በተውጣጡ ፋኖዎች ጥቅምት ዘጠኝ በደቡብ ወሎ ዞን አድብኮ ወረዳ ጫንጮ በተባለ ቦታ ላይ የፖለቲካ አመራር አጅበ ይጓዙ የነበሩ የአርማ ብተን አባላት ላይ በተወሰደ እርምጃ አንድ ጓድ ሙሉ የአርማ ብተን አባላት ወዲያውኑ ሲሞቱ ከአምስት በላይ የሚሆኑት ቆስለው ወደ ደሴ ሆስፒታል ተወስደዋል። በእለቱ ታስቦ የነበረው ህዝብን የማደናገር የብልጽግና ስብሰባ እንዲበተን መደረጉን የክፍለ ጦር ህዝብ ግንኙነት ስልጣን የሱሑፍ መረጃውን አስፍሯል። የአማራ ፋኖ ብሔራዊ ኃይል የልጅ ኢያሱ ኮር አካል የሆነው የኮፍ ክፍለ ጦር በቀጠናው ከፍተኛ ትንቅንቅ በማድረግ በርካታ ድሎችን እያስመዘገበም ቀጥሏል። ጋዞ በአዲስ እያዋቀረው ያለው ኃይል በመጀመሪያው ግዳጅ በወረደት ተመለሰን። በሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማ የቴዎድሮስ አምስተኛ ኮር አካል የሆነው የጎንደር የብጋሻው ክፍለ ጦር ጥቅምት አስር በዛሬ ሁለት ከገደብይ ና ከዳባት ከተሞች ተውጣቶ ወደሚጦ በጠዋት ያቀነው አገዛዙ በአዲስ ያዋቀረው እዝ በተርቦቹ ተገርፎና ተዋርዶ ሙትና ቁስለኛውን አንጠባጥቦ ተመልሷል። በአውደውጊያ የጎንደር የብጋሻው ክፍለ ጦር አካል የሆኑት የቴዎድሮስ ና የአጥናፍ ብር ጌድ አባላት በጀግንነት ከአገዛዙ ምራስ ጠባቂ መከላከያ ተብዬና ሽመልስ አብዲሳ ጥሬ ስጋ እያብላ አዘጋጅቶ ለምዳልብሶ ለምድ አልብሶ ወደ ቀጠና ያስገባው የኦሮሚያ ልዩ ኃይል አባላት በቀይ ጥይት እንደ በዓል ሰንጋ ተዘርረዋል ብሏል። የጎንደር በጋሻው ክፍለ ጦር አባላት በአውደ ውጊያው አስሩን በሞት ስድስቱን በከባድ እስከ ቀላል ቁስለኛ በማድረግ ጠላት ፈርጥጦ ወደመጣበት እንዲመለስ አድርገዋል። የመንግስት ኃይሎች ከተለያዩ ሀዶች ሰብስቦ በአዲስ አንድ እዝ ለማቋቋም ደፋ ቀና እያለ ባለበት ወቅት የደረሰበት ምት ከፍተኛ ድንጋጤ ውስጥ ከቶታል ሲል መረጃውን ያጋራው የክፍለ ጦሩ የህዝብ ግንኙነት ኃላፊ አርበኛ ታድለው ደሴኝ ወይም ካስትሮ ነው። ወደ ሸዋ ቀጠና እንሻገራለን። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነ እዝ የአጼ ዘርዓ ያዕቆብ አንደኛ ኮር አስደማሚ ህዝባዊ መድረክ ማካሄዱን ገለጸ። የደቡብ አማራ ቀጠና ሳምነ እዝ አጼ ዘርዓ ያዕቆብ አንደኛ ኮር እንመክራለን፣ እንወያያለን፣ እንደራጃለን በሚል በሚያስተዳድሯቸው ቀበሌዎች ህዝባዊ ይቶችን አድርጓል። ይበ እንዲህ እንዳለ አገዛዙ በተለይም ስልጣን ከያዘ በማግስቱ ጀምሮ ኤፍራታና ግድም ወረዳዎች ያለ የሌለ በትሩን ሲወጣ የቆየ መሆኑ የሚታወቅ ነው። ሆኖም አፈባ ደቡብ አማራ ቀጠና ሳምነ እዝ አጼ ዘርዓ ያዕቆብ አንደኛ ኮር በስሩ በሚ የሚገኙት የአጼ ይኩኖ አምላክና የሰባት ለሰባ ክፍለ ጦር በሚያስተዳደሯቸው ቀጠናዎች ተከታታይነት ያለው ህዝባዊ ውይይቶችን ያሳምነው እዝ አመራሮች በተገኙበት እያደረገም ይገኛል። በዚህ በአግላማ ጀቴ ቀበሌና በመስቀል በር ወይም አረብ ገበያ የአፋ ባደብ አማራ ቀጠና ያሳምነው እዝ ምክትል ፖለቲካ ዘርፍ መምሪያ ኃላፊ አርበኛ ኤፍሬም ባዩ እና የኮሮ አመራሮች እንዲሁም የሰባት ለሰባት ክፍለ ጦር አጼ ይኩኖ አምላክ ክፍለ ጦር አመራሮች በተገኙበት ሰፋ ያለ የህዝብ አደረጃጀትና የህዝብ መድረክ በማዘጋጀት ከውጊያ ጎን ለጎን ከማህበረሰቡ ጋር የውይይት መድረክ አካሂዷል። መድረኩም በሃይማኖት አባቶች የተከፈተ ሲሆን በህዝብ ምክትል ፖለቲካ መምሪያ ኃላፊ አርበኛ ፋኖ ኤፍሬም በሰባት ለሰባ ክፍለ ጦር አስተዳደር ኃላፊ አርበኛ ደመላሽ ደመቀም ስለ ፋኖ ወቅታዊ አቋምና ሰፋ ያለ ገለጻም ተደርጓል። የኮሩ አመራሮች የህዝብ አደረጃጀትን በተመለከተ ጠለቅ ያለ ግንዛቤም ለህዝቡ በመስጠት እየመሩ የሄዱ ሲሆን አሁናዊ የፋኖ ቁመናን ግንዛቤ ከመፍጠር ባሻገር በቀጠናው ያሉ አንዳንድ የመልካም አስተዳደር ችግሮችን መፍታት ችሏል። የሁለቱ ክፍለ ጦር አመራሮችም ለነፃ ቀጠና አስተዳደር አጭር ስልጠና በመስጠት ግዳጃቸውን ህዝቡ ራሱ በራሱ እንዲያስተዳደር ከዚህ በፊትም የብአዴን ላጅ ሆኖ ብልጽግና በሚያስተዳድርበት ጊዜ አንድም ቀን እንደዚህ አይነት መድረክ ያላደረገና ከቀበሌ አስተዳዳሪ እስከ ጸሐፊ ከጸሐፊ እስከ ፍርድ ሸንገው የአገዛዙን ስርዓት የሚቀበሉ አላማና ተልኮ ያላቸውን ራሱ እከሌ ትሆናለህ ብሎ ይመርጥ ነበር። ቢሆንም አሁን ግን የአማራ የቁርጥ ቀን ልጆች በሚያስተዳድሩት ቀጠና ህዝቡ ራሱን በራሱ እንዲያስተዳድር የአደረጃጀት ግንዛቤ በመውሰድ ለዚህ ስላበቃችሁን እናመሰግናለን ብሏቸዋል ተሰብሳቢዎቹ ሀሳባችንን በነጻነት እንድንገልጽ ስላደረጋችሁ ልጆቻችን ክብርና ምስጋና ለእናንተ ይገባል በማለት የአሳምነው እዝ አጼ ዘር ያቆብ አንደኛ ኮር የሰባት ለሰባ ክፍለ ጦርና የአጼ ይኩኖ አምላክ ጦር አመራሮች እናመሰግናለን፣ እኛም ዛሬ ለአመታት ስናፍቅ የነበረውን የመኖር ነጻነት ስላደላችሁን፣ ፈጣሪ ከእናንተ ጋር ይሁን፣ ለድል ያብቃችሁ በማለትም አመስግኗቸዋል። ህዝቡም ይሆነኛል የሚለው መሪ በመምረጥ የተመረጡ የቀበሌ አስተዳዳሪ፣ ምክትል አስተዳዳሪ፣ ሴቶች ጉዳይ፣ ፍርድ ሸንጎና ወጣቶች ጉዳይ በሙሉ ቃለ መሀላ በመግባት ለመረጣቸው ህዝብ በታማኝነት ለማገልገል በአንድ ድምፅ ቃል ገብተው መድረኩ በሃይማኖት አባቶች ጸሎት ተጠናቋል። መረጃውን አጠናቅሮ ያደረሰው የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቅጥና ሳምነ ዑዝ የአጼ ዘር ያዕቆብ አንደኛ ኮር የህዝብ ግንኙነት ኃላፊ አርበኛ አማረ ታዘዘ ነው። አገዛዙ እየፈጸመው ላለው ዘግናኝ አረመናዊ ድርጊት የሚያወግዝና ለዓለም አቀፉ ማህበረሰብ የሚያሳውቅ የሻማ መብራት ስነ ስርዓት በዲሲ ተካሄደ። በዲሲ በዛሬ ማለዳ በኢትዮጵያ ሰዓት አቆጣጠርና በአሜሪካን የሰዓት አቆጣጠር ምሽት ላይ በተካሄደው የተቃውሞ ሰልፍና የሻማ ማብራት ስነ ስርዓት የአገዛዙ ኃይል እያደረሰው ያለው ግፍና በደል ተንጸባርቋል። በተለይ በሴቴፋኖ አባላት ላይ ያደረገው ከዓለም አቀፍ የጦር ህግ ነገጠና እጅግ ሰብአዊነትን የጣሰ ድርጊት አሳፋሪና የአገዛዙን አረመኔነት የሚያሳይ ነው ብለዋል ተሰብሳቢዎቹ። ከዚህ ባሻገርም የአማራ ህዝብ እየደረሰበት የሚገኘውን ኢሰብአዊ ጭፍጨፋና እንግልት የበለጠ እንዲታገለው የሚያብረታና አቅም የሚፈጥር እንጂ በድርጊቱ ተሸማቁ ወደኋላ የሚል አንድም ኃይል የለም ነው ያሉት። ከዚህ ባሻገር አገዛዙ እየፈጸመው የሚገኘውን እጅግ ኢሰብአዊ የሆነ ድርጅት ለዓለም አቀፉ ማህበረሰብ በማሳወቅ ረገድ አሁንም በርካታ ስራዎች ይቀራሉ። በዚህ የሻማ ማብራት ስነ ስርዓት የተገኙት እንኳን ጥቂት ሰዎች መሆናቸው ይህ ምን እስክንሆን የሚጠብቅ ነው? በነፃነት እየኖርን የምንገኝ እኛም የአማራ ተወላጆች በዚህ እንኳን ድምፃችንን ለማሰማት አሁንም ቀስቅሱኝ ማለት ምን ማለት ነው ሲሉ በመድረኩ የተገኙት ሰብሳቢዎች ገልጸዋል። ከዚህ ባሻገር እንደ ሁሉም እነሱ በአውደ ግንባር እየተፋለሙ አንድያ ነፍሳቸውን ሰጥተው መስዋዕትነት እየከፈሉ በእኛ በኩል ግን ድምፅ ለማሰማት አሁንም ቢሆን መሽኮርመም ይስተዋላል። ይህንን በመግታት ግን በአማራ ህዝብ ላይ እየተደረገ የሚገኘውን ጭፍጨፋና ዘግናኝ ድርጊት የአገዛዙን አረመኔነት የሚያሳይ የጦር ህግንም የሚጋፋ የጨፍጫፊ ስርዓቶች ሁነኛ ማሳያ ነው ሲሉ ነው የገለጹት። በዚሁ የሻማ ማብራት ስነስርዓት በጎጃም፣ በወሎ፣ በጎንደር በእጅግ ዘግናኝ በሆነና ኢሰብአዊ በሆነ ሁኔታም ጦታቸው ተቆርጦና አስክሬናቸው እየተጎተተ በጎዳና ላይ ስለተጣሉት የፋኖ አባላት ድምፅ ያሰሙበት ሆኗል። በተከታታይ በዓለም አቀፉ ማህበረሰብ ዘንድ ድምፅ የማሰማት ሂደቱ ተጠናክሮ ሊቀጥል እንደሚገባውም ጥብቅ መልእክት ተላልፏል። እኛም ወደ እናንተ ጆሮ አድርሰናል። ውድ አድማጭ ተመልካቾች የመጨረሻ ያደረግነውን መረጃ ነው ወደ እናንተ የምናደርሰው። በአፋር ገዋኔ ከፍተኛ የሆነ ህዝባዊ ተቃውሞ መነሳቱ ተሰምቷል። በአፋር ክልል ገዋኔ አካባቢ ሙሉ ለሙሉ መንገዱን በመዝጋት የተለያዩ ተቀጣጣይ ነገሮችን በማጨስም ተቃውሟቸውን አሰምቷል። የአፋር ክልል ወጣት በይፋ ትግሉን መቀላቀላቸውን ካበሰሩ ሰነባብተው የነበረ ሲሆን ይህ ትግልም በአደባባይ መንገድ እስከ መዝጋት የደረሱት የገዋኔ ወጣቶች አሮጌ ጎማና እንጨትን በማቀጣጠል ተቃውሞ አድማሱን እያሰፋ ወደ ተለያዩ ቀበሌዎችም ይሄደ ይገኛል። የጀግናሆ አፋር ህዝብ መንገድ ከመዝጋት ውጭ በተሽከርካሪም ሆነ በተሳፋሪ ላይ ምንም አይነት ችግር ያላደረሱ ሲሆን በፍቅርና በእንክብካቤ ዳራ ይዘው ተሽከርካሪዎች እንዳይዘረፉም እየጠበቁ የተቃውሞ ድምፃቸውን አሰምተዋል። በገዋኔና በአካባቢው ተቃውሞ ሰልፉ በዋነኝነት ከደሞዝ እና ከጥቅማጥቅም ጋር የተገናኙ ሲሆን የ2017 ደሞዝ እንዳልተከፍላቸው እንደዚሁም የመብራት

የተለያዩ ማህበራዊ አገልግሎትም የተቋረጠና አለመኖሩ ህዝቡን በቁጣና በምሬት እንዳነሳሰው ተገልጿል። ከዚህ ባሻገርም የአገዛዙ ብልጽግና ኃይል ሀራ መሬት በሚል የነጌታቸው ረዳን ታጣቂ ቦርኖዎች በአፋር በማሰልጠንና ለውጊያ ዝግጁ እንዲሆኑ በማድረግ የአፋርን መሬት የጦር አውድማ ለማድረግ እየተዘጋጀ ነው በሚል በብልጽግና ላይ ከፍተኛ ቅሬታና ምሬትም እያሰሙ ይገኛሉ። ይህ ህዝባዊ ተቃውሞ ተቀጣጥሎ መቀጠል ከዚህ ቀደም አራ መሬት በሚል ስልጠና እየወሰዱ የሚገኙ ኃይሎች ጋር ወደ ተኩስ ልውጥ ያመራ ግጭት ውስጥም መግባታቸው የሚታወስ ነው። ከዚህም ባሻገር የአገዛዙ ኃይል ከኤርትራ ጋር ለሚያደርገውም ጦርነት ዝግጅት እያደረገ የሚገኘው በዚሁ ቀጠና ከመሆኑ ጋር ተያይዞ የአፋር ህዝብ ሰላምን ይፈልጋል፣ ቀጠናውን የጦር አውደማ ለማድረግ እየተሸረበ የሚገኘው ሴራም ሊቆም ይገባል ሲሉ በተደጋጋሚ ተቃውሟቸውን ያሰሙ ይገኛሉ። ይህ ተቀጣጣይ ነገሮችና ጎማዎችን የማቀጣጠልና ተቃውሟቸውን የማሰማት ሂደቱ ከዚህም ተጠናክሮ ሊቀጥልና ሊባባስ እንደሚችል ነው የደረሰ መረጃ የሚያሳየው። በመለው አለም ሆናችው እየተከታተላቸው የምትገኙት የአለም አቀፍ ፋኖ ሚዲያ ለታዊ ፋኖ ዜና ጥንቅር መረጃችን ነው። ዳማች ተመልካቾች ዝግጅታችን እስካሁን የሰማችሁትን ይመስላል። ዝርዝር መረጃውን እያደረስኳቸው የቆየውት ደግሞ ወንዳለ ቢክስ ነኝ። ስላደመጣችሁን አብራችሁን ስለሆናችሁ ወደፊትም ስለሚኖረን የአብሮነት ጊዜም እጅግ አድርገ እናመሰግናለን። በዩትዩብ ገጻችን ግሎባል ፋኖ ሚዲያ ላይ በቀጥታ ለታዊ ማለፋኖ ዜና ጥንቅሮችን ሳምንታዊ የህሉናችን ዝግጅቶችን መከታተል ማግኘት ችላላችሁ። ለዛሬ እዚህ ላይ አብቅቻለሁ። በቸር እንገናኝ። ሰላም